አንቺ አልሽሽ አንቺም ሆንሽ ልጅሽም መቼም አላምናችሁ። አባቴን በቀላሉ አሳምነሹ ሊሆን ይችላል፣ እኔን ግን መቼም ማታታልኝ። የመጨረሻ እድል ስጪ። ግድ የለሽ ተሰማ። ይቅርብ የለኝም አንቺ ካልፈቀድሽ እዚህ ቤት የመቆየት እድል የለኝም። ስንት ጊዜ ነው አንቺም ልጅሽም የመጨረሻ እድል እያላችሁ ህይወቴን ልትነጥቁኝ የነበረው? ግድ የለሽ፣ በአሁኑ በጣም ተጸጽቻለሁ። ከምታስቢው በላይ ተጎድቻለሁ። እኔ ይቅርታ አድርጌ ልሃለሁ ግን ከዚህ በኋላ ከአንተ ጋር መቀጠል አልፈልግም እኮ ነው ያልኩት። እኮ ለዚህ አረመኔ ልጅ ምን አይነት ይቅርታ ነው የምታደርግለት? ይቅር በይኝ ብሎ ሲያስጨንቀኝ እኮ ይህ ቅርብዬ እስከ መጨረሻው እንዲርቀኝ ስለፈለግኩኝ ነው እንጂ እኔ ነኝ። እሱ ነገር አብቅቷል። አባዬ እማዬ፣ እኔ እንኳን የቤቱ ልጅ ሆኜ እንደሱ በኮንፊደንስ አውርቼ አላውቅም። ይህ ልጅማ አይዞ ያልሽበት የሆነ ምክንያት ይኖርሻል። እና ያዞ አላልኩትም ነው። ተረጋጋስቲ እኔ ለራሴ እኮ ከባድ ጭንቀት ውስጥ ነው ያለሁት። ገና በእንግድነት እዚህ ቤት ተመርገጡ እንደዚህ የሆነ ያየሁት፣ እንዴት ነው የምረጋጋው? ወይዘሮ ገነት አቶ ላይ ኮንን አልተፋታችሁም፣ የቀድሞ ባለቤቴ አሁን ወደ ነበረ ፍቅራችን እንመለስ፣ አንተ ጋራ መኖር ፈልጋለሁ በማለት ወደ ቤት ገብታ አሁን ኑሮ አብረው ቀጥለዋል። ታዲያ በስከ መጨረሻም እየተቀባባችና እየተኳኳለች አቶ ተሰማን ወደ ራሳቸው ለማስጠጋት ሙከራ እያደረጉ ነው። ይህ ሙከራቸው ይሳካላቸው ይሆን? ሌላኛው ወይዘሮ ዝናሽ አሁን በናሆሜ ላይ ጥርጣሬ አሳድሮበታል። ኛ የደበቅ ሽውን ሌላ ታሪክ አለ ወይ? የዚህ ልጅ ጋር የምታደርጉ ድብብቆሽ ምንድን ነው? ወይስ የጓደኛ ልጅ ነው እናቱ በመኪና አደጋ የሞተችበት አንቺ የተናገር ሽውን እንመን? ወይስ ስለ ልጁ ማንነት እናጣራ? ምንድን ነው ከጀርባ ያለች ታሪክ እያለ ወይዘሮ ዝናሽን አጣብቂኝ ውስጥ ከጥቷቸዋል። ወይዘሮ ዝናሽን በናሆም ጥያቄ ድንብርብራቸው ወጥቷል። እንግዲህ ይህንን ያመጣበት ምክንያት ዳግማዊ ወደ ድርጅቱ በመሄድም አሁን ኃላፊ ሆኖ እንዲሰራ ተፈቅዶለታል። ድርጅቱ ውስጥ ኃላፊ ሆኖ እንዲሰራ አደረግሽ በማለት ሮ ዝናሽ ላይ አንዳች ጥርጣሬ እንዲያድር አድርጓል። ሆኖም ወይዘሮ ዝናሽ የጓደኛዬ ልጅ ታማኝ ስለሆነ ምንም ችግር የለውም። ወደ አቶ ላይኩን ሲሰሙ ምን ይፈጠር ይሆን የሚለው ነገር እጅግ በጣም አደገኛ እየሆነ መጥቷል። ዳግማዊም አሁን ላይ ፍጥጥ ብሎ እናቱ ጋራ እልህ የተጋባም ይመስላል። በጣም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ። በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ኑሐሚን ክፍል ሰላሳ አምስት ምን አዲስ ነገር ተለቀቀ። እንግዲህ በባለፈው ክፍል እንደተመለከትነው ኤርሚያስና ዳግማዊ ክፉኛ ተፋጠዋል። ዳግማዊ ኑሐሚንን እየቀረባት መጥቷል። ኤርሚ ኑሐሚን ጋር ለምናየሁ ሚስቴክ ኮናት እያለ ነው። እንግዲህ ሁለታቸው አላስፈላጊ ቦክስ ውስጥ በመግባትም ዳግማዊ ክፉኛ ራሱ ተፈንክቷል። በስከ መጨረሻም ኑሐሚን የወደቀውን ዳግማዊ አንስታ አምቡላንስ በመጥራትም ወደ ሆስፒታል ወስደዋለች። የደረሰበት የደም መፍሰስ አደጋም እንድትታደገው ሆኗል። ኑሐሚን በዳግማዊ ላይ በደረሰው አደጋ እጅግ በጣም ድንጋጤ ውስጥ ገብታ ነበረ። ኤርሚም በጣም ስህተት ሰርቷል። ነገሮችን በእርጋታና ና በምክክር ማድረግ ሲችል እርሱ ግን ዘሎ ዱላ ላይ ፊት ጣለ። ለማንኛውም ግን እንግዲህ በጣም አስደንጋጭ ክስተት ቢከሰትም ከመጨረሻም ኑሐሚን ተሯሩጣ ወደ ሆስፒታል መውሰዷ ሕይወቱን እንዲታደግ ሆኗል። ታዲያ በዚህ ሁኔታ ቤቱ መሄድ ስላልቻለ ወደ ቤታቸውም ይዛው መጥታለች። መጀመሪያ ቤቱን አባቷ ከመምጣቱ በፊት ለቆ እንዲሄድላት ቢጠይቃትም ዳግማዊ ግን ኑሐሚንን ከመውደዱ የተነሳ በፍጹም ቤቱን ቶሎ ሊለቅላት አልቻለም። በዚህ ማስጠንቀቂያ ውስጥ እያለች አባት ወደ ሆኑ ከችላል ሞ ይህ ማን ነው ይላሉ። ከኤርሚያስ ጋራ ያላትን ግንኙነት የማይወዱት አባት አሁን ደግሞ ዳግማዊን ሲያዩ ኑሐሚን ሌላ ስህተት እየገባች ነው በማለትም ልጃቸውን በጣም ተበሳጭተው ነበር ያናግሯት። ኑሐሚንም ቀጠለች። ዳግማዊ ድንገት አደጋ ስለደረሰበትና ወደ ሆስፒታል የሚወስደው ቤተሰብ ስላልነበረ እርሷ እንደወሰደችው ከዛም በፋሻ ተጠቅልሎ እቤት መጥቶ እንዲያገግም እንዳደረገችውም ተናግራለች። እኔ አባትም ሆስፒታል ተከትለሽ የሄድሽ ሳይንስ ጭራሽ ደግሞ አይንሽን በጨዋት ብሽ እቤት አመጣሽ እያሉ እየተጨቃጨቋት፣ ወይዘሮ ገነትም በሩን አንኳኩተው ወደ ቤት ይከሰታሉ። አቶ ተሰማም ገና ወይዘሮ ገነትን ሲያዩዋት አሁን ደግሞ ሌላ ራስ ምታት ነበር ያሉት። ወይዘሮ ገነትም አሁን ባለቤቷን ለማስመሰል እየሞከረች ነው። አቶ ተሰማ እንዳይሰንበት ግያለችም ከወትሮ በተለየ የሆኑ መልኩ በጣም እየቀረበችው ና ያን ያህል እንዳላንቋሸሸችው ሁሉ በጣም መልካም ሰው መስላ ነበር የቀረበችው። አየ ምን እያደረክ ነው? እንዴት የወይዘሮ ገነትን ክፋት እያወክ እዚህ ቤት እንድትቀመጥ ፈቀድክላት? በማለትም ኑሐሚን ጠይቃቸዋለች። አባት ግን በቃ ስለ እሷ ጉዳይ መለከት ሽማንች ቀጥ ብለሽ ወደ ስራ ሂጂ በማለት ኑሐሚንን ፊቷን ዝሮውባታል። ና አሁን ኑሐሚን በምታመጣው ሀሳብ ደስተኞች አይደሉም ም ወይዘሮ ገነት ወደ ውጭ እንድትወጣላትና አባቷን የምትነግራቸው ነገር ስላለም እርሷን ፍቃድ እየጠየቀች ነበረ። እሺ እኔ ስወጣላችኋለሁ እናንተ አውሩ በማለት በር ላይ ተለጥፋ አባትና ልጅ ሲነጋገሩ የነበሩትን አንድ ባንድ ታዳምጥ ነበር። ሰው እንደ ጨረሱም ጨረሳችሁ ወይ በማለት አባትና ልጅ ያወሩትን ወይዘሮ ገነት ተለጥፋ መስማቷንም ኑሐሚን ነግራታለች። ናሆሜ የአምራንን ይቅርታ መቀበሉ በእናትም ሆነ በአባት ተቀባይነትን አላስገኘለትም። ዛሬ ላይ አባት ድንገት ስልክ ደውለው ናሆም የት ይሆን የሚል ጥያቄ ለሚስታቸው አስከትለው ነበረ። ሚስታቸውም ምናልባትም ከአምራን ጋራ ይሆናል ይቅርታ አድርግልኝ እያለች ስለሆነ በይቅርታ አቀበላታለሁ እያለ ነው አን ይቅርታ ተቀብዬ አብረን መኖር አለብን እያለ ነው በማለት ለባለቤቷ ነግራቸዋለ። ላይኩንም ለልጃቸው ስልክ በመደወል ከማንና ና የት እንዳለም ጠይቀው ነበረ። ናሆምም ከአምራን ጋር እንደሆነም ነግሯቸዋል። አባትም አይሆንም ከእሷ ልጅ ጋር ያለህን ግንኙነት ልታቋረጥ ግድ ይልሃል በማለት ናሆም ፈቃደኛ ሳይሆኑለት ቀርተዋል። አምራን እንግዲህ በተስፋ እየጠበቀችውና አባትን ቢሆን ተንበርግጋ እየጠየቀችበት ጉዳይ ነበረ። አባት ግን የአምራንን ይቅርታ በፍጹም ሊቀበሏት አልቻለም። ፊትም መቼም ቢሆን ስለ አእምራን ጉዳይ ፈቃደኛ ሆነው እንደማይቀጥሉም ገልጸዋል። ሌላኛው ዳግማዊ ወደ ቤት ሲመለስ ተፈንክቶ ነበርና እናት ምን ገጠመ፣ የት ሂደ ነው የሚሉ የተለያዩ ጥያቄዎችን ዳግማዊን እየጠየቁት ነው። ዳግማዊም በድንገት ወደ ሆነ ቦታ ሄዶ ድብደባ እንደደረሰበትም ተናግሯል። ምክንያት እንደተደበደበም ጠይቀውት ነበረ። ዳግማዊ በግልጽ በኑሐሚን ምክንያት የተደበደበ መሆኑን ባይናገርም ዓይነ ሕሊናው ግን ያኔ ተደብድቦ ምን ያህል እንክብካቤና ከዛ ከነበረበት ስቃይ እንዲያገግም እንዳደረገችው ሲያስታውስ ነበር። ባላይ ተደግፎ እየመጣበት አጋጣሚና ራሱን መቆጣጠር የሚችልበት ደረጃ ከደረሰ ራሱን ችሎ እንዲሄድ ቀና እያደረገችውና እያለቀሰች ሳለ እያንዳንዱ ትዕይንትን በአእምሮ እየተመላለሱበት። ዳግማዊ እንግዲህ የኑሐሚን ፍቅር በልቡ ውስጥ አድሮበታል ማለት ነው። ወይዘሮ ዝናሽ ግን ይህን ቢሰሙ እጅግ በጣም አደገኛ የሚሆን ይመስለኛል። ምክንያቱም ለናሆሚ ሚስት እንድትሆን ተፈልጎ ሲያበቃ እንደገና በእርግዝናው ምክንያት የቀረበት እንዲሁም ደግሞ ወይዘሮ ዝናሽም ሆነ ኤሚ ጭራሽ እሷ አኩያችን አይደለችም፣ እኛ የፍት አውራሪ ልቅሰው ዘሮች ነነ፣ እርሷ ደግሞ ለእኛ ክብር አትመጥንም በማለት ከዚህ በፊት የኑሐሚን ጥላቻ ዝና ከተፈጠረ በኋላ ግን በፍጹም የማይታሰብ እንደሆነም ይታወቃል። ዛሬ ላይ ዳግማዊ ግን እርግዝናውን እያወቀ አሁንም ኑሐሚንን በጣም እየወደዳት መጥቷል። ሌላኛው ኤርሚያስ እንግዲህ በተደጋጋሚ ኑሐሚን፣ ባክን አትከታትለኝ፣ ህይወቴ ልኑርበት በማለት ዛሬ ላይ ለአባቷ ነገር እስከ መስራት ደረጃ ደርሳለች። ማለትም ከዳግማዊ ጋር በነበራቸው ፍጥጫ ዳግማዊን ፈንክቶት እኮ ለዚህ ለአደጋ የዳረገው እሱ ነው። እንዲተወኝ ብማጽነውም በፍጹም ኤርሚያስ ግን ሊተወኝ አልቻለም፣ በማለት ለአባቷ ነግራለች። አባቷም ታዲያ አባቷም እየሰማችው ምላሽ እጅግ በጣም አሳዛኝና እርግማት የተጨመረበት ነበረ። በአንቺ ምክንያት በጣም አፍር ያለው ተሸማገቅ ያለው ከእንግዲህ በኋላ ሁል ጊዜ ውርደትን እየተከናነብኩ መቀመጥ ነው የሚል ንግግር ነበረ የተናገሩት። ዛሬም ኤርሚያስ አትከታተለኝ ቢባልም ቤት ድረስ በመምጣትም የኑሐሚን ሁኔታ ለማጥናት እየፈለገ ነበረ። ንም እባክን ሁለተኛ በዚህ በኩል እንዳላይህ አትከታተለኝ ብይሃለሁ፣ የምናገረው ነገር አማርኛ አይደለም እንዴ በማለት እንደተለመደው ኤርሚም የኑሐሚንን ስድብ ጠጥቶ ተመልሷል። ም አምራንን ገንዘብ ስጭኝ እያላት ነው ማለትም እንደ በፊቱ እነኑሐሚንን እየተቀበለ እያኖራቸው እንደነበረ ሁሉ አሁንም ደግሞ ገንዘብ ካላመጣሽ ወዮልሽ በማለት ዝቶባታል። እርሷም ከዚህ በኋላ ከአንተ ምንም አይነት ግንኙነት የለኝም የልጅ አባት እስካልሆንክ ድረስ ስለምንድን ነው ለአንተ ገንዘብ የምሰጥህ በማለትም ስታፈጥ ነበረ። ከንም ክፉኛ በኤርሚ ፎከራ እየተጨናነቀች ትገኛለች። ቅድ ከአምራን ገንዘብ በመቀበል ነው ሀሚንን ለማስደሰት እያሰበም ይመስላል። ሀሚን ምን ያህል ልትቀበለው ትችላለች? ምናልባትም አሁን ላይ ስሜታዊ ስለሆነች እንጂ የኤርሚን የይቅርታ ጥያቄ በፍጹም የማትቀበልበት አንዳችን ምክንያት የለም ብዬ አስባለሁ። እስከ መጨረሻም እነናሆሜ ወይዘሮ ዝናሽ ዳግማዊን የድርጅት ባለቤት እዛ ውስጥ ተቀጥሮ እንዲሰራ እንዴት ሊሆን ይችላል፣ ይህ ጓደኛ ልጅ ነው እስካለች ድረስ በዚህ ልክ ቅርበታቸው ውስጥ በምን ቢተማመኑ ተማመኑ ነው በማለት ግራ ተጋብተዋል። ታዲያ ናሆሜን እናቱን በጥያቄ ድርቅ እያደረጋት ነው እኛ የደበቅሽነት ታሪክ አለ ወይስ ምንድን ነው ነገሩ? የተፈጠረው ንገሪን እስኪ እያሉ ናሆም ግልጽ ያልሆንለት አንዳንድ ጥያቄዎች አሉ። ወይዘሮ ዝናሽም አሁንም የጓደኛቸው ልጅ እንደሆነ ለማስተባበል እየሞከሩ ነው። እውነታው እየወጣለት ግን በልጃቸውም ሆነ በባለቤታቸው አይነት አስቸጋሪ ነገር ሊገጥማቸው ይችላል። ይህ በጣም አነጋጋሪ ሆኖ ቀጥሏል። መጨረሻም ወይዘሮ ገነት አቶ ተሰማን ለማማለል እያሰቡም ይመስላሉ። ወይዘሮ ገነት ምን ያህል ይሳካላቸዋል? አቶ ተሰማስ ይቅርታውን ሙሉ በሙሉ ተቀብሎ ወይዘሮ ገነትን እንደ ቀድሞ ሚስቴ በማለት ይቀበላቸው ይሆን? ይኸውም በሚቀጥለው ክፍል አብረን የምንመለከት ይሆናል። በተለይ ወይዘሮ ዝናሽ ከባድ አጣብቂኝ እውነታውን የሚያወጣው ይመስላል። አሁንም በጥያቄያቸው መረር ብለው ተከስተዋል ማለት ነው። የቻናሌ ቤተሰቦች የዛሬው ፕሮግራማችን ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።